ሰበር! ቱርክ ላይ ያነጣጠረ ማንኛውም ጥቃት ከታጠቀ ኃይላችን ከባድ ምላሽ ይሰጠዋል ሲሉ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ተናገሩ። ሰላም ውድ አዲስ ዜና ተመልካቾቼ፣ ቻናላችንን ሰብስክራይብ እንዲሁም የደውል ምልክቷን በመጫን ፈጣንና ወቅታዊ መረጃዎችን ማግኘት ትችላላችሁ። በቀጥታም ወደ ዘገባዎቻችን እናልፋለን። ቱርክ ላይ ያነጣጠረ ማንኛውም ጥቃት ከታጠቀ ኃይላችን ከባድ ምላሽ ይሰጠዋል ሲሉ የቱርኩ ፕሬዝዳንት ረሲብ ጸይብ ኤርዶጋን ተናገሩ። ፕሬዝዳንቱ አክለውም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፈጸመው ወንጀል ከሂትለር ወንጀል በርጧልም ብለዋል። የእስራኤል ሚዲያ ቻናል 13 አሁን በጋዛ እና በኢራን አሸንፈናል፣ የፍጻሜው ጨዋታ ከቱርኪ ጋር ይሆናል ሲል ማስነበቡም ነው የተዘገበው። በተያያዘ ዜና አሜሪካ ጦርነቱን ብትቀላቀል የሀያልነቷ ታሪክ የዛኑ ቀን ያበቃል ሲሉ የኢራኑ መሪ አያቶላ አሊ ኻሚኒ ገለጹ። የኢራኑ ጠቅላይ መሪ አያቶላ አሊ ኻሚኒ ዛሬ በሀገሪቱ የቴሌቪዥን ጣቢያ ባደረጉት ንግግር እንዳሉት በኃይል አሊያም በጉልበት የሚመጣ ጦርነትም ይሁን ሰላም አንቀበልም ብለዋል። አልአረቢያ እንደዘገበው ኢራን በታሪኳ በጉልበት ለመጣ ኃይል እጅ ሰጥታ አታውቅም በማለት ፕሬዚዳንት ትራምፕ ኢራንን ያለምንም ቅድመ ሁኔታ እጅ መስጠት አለባት ሲሉ ላስተላለፉት መልእክት ምላሽን ሰጥተዋል። የኢራን ታሪክ የሚያውቁ ሰዎች ኢራንን በማስፈራራት ለመጣ ኃይል አንበርክካ እንጂ ተንበርክካ እንደማታቅ ይረዳሉም ብለዋል። ሀሚኒ በመቀጠል እስራኤል ከባድ ስህተት ሰርታለችና መቀጣት አለባት፣ የአየር ክልላችንን ስለጣሰች በእስራኤልን ይቅር አንልምም ሲሉ ተሰምተዋል። በተያዘ ዜና ሩሲያ በእስራኤል እና በኢራን መካከል እየተደረገ ያለውን ጦርነት ውስጥ አስታራቂ ሆና ለመስራት ዝግጁ መሆኗን በውጭ ጉዳይ ሚኒስቴሯ በኩል ገለጸች። በቴህራን የኒውክለር መርሃ ግብር ላይ ላለው ግጭት መፍትሄ የሚገኘው በዲፕሎማሲያዊ ብቻ መሆኑን ሩሲያ መግለጿን ሮይተርስ አስነብቧል። ሚኒስቴሩ በቴሌግራም ላይ በለጠፈው መግለጫ ሞስኮ ጉዳዩ በአስተማማኝ ሁኔታ በዲፕሎማሲ እና በድርድር ብቻ እልባት እንደሚያገኝ በጽኑ ታምናለችም ብለዋል። በተጨማሪም ዓለም አቀፉ የአቶሚክ ኃይል ድርጅት እስራኤል በኢራን ኒውክሌር ማብለያዎች ላይ ላደረሰችው ጉዳት በፍጥነት ዝርዝር ትንተና እስኪያቀርብ ሞስኮ እየተጠባበቀች እንደምትገኝም ዘገባው ጨምሮ ገልጿል። እስራኤል ከሰዓታት በፊት ፈጸምኩ ባለችው ጥቃት የኢራን መንግስት የሀገር ውስጥ የደህንነት ዋና መስሪያ ቤትን አወደምኳለች። የአይዲኤፍ አውሮፕላኖች የአምባገነኑን ቀንደኛ አፋኛ አካል አውድመዋል ሲል የእስራኤል መከላከያ ሚኒስቴርም ገልጿል። ኢራን በትላንትናው ዕለት በቴላቪቭ የሚገኘውን የሞሳድ ዋና መስሪያ ቤትን ማውደሟንም አሳውቃ እንደነበረ ይታወሳል። ለሰዓቱ ያዘነጋጀንላችሁ መረጃዎች እነዚህን ይመስሉ ነበረ። ቻናላችንን ሰብስክራይብ እንዲሁም ደግሞ የደውል ምልክቷን በመጫን ቤተሰብ እንድትሆኑ ጋበዝን። መልካም ጊዜ።